የቀረቡ ሀሳቦችን በተመለከተ ሀሳብ አይግባችሁ። እሱን ለማረጋገጥ ወንድሜ በኋላ ይጨምርበታል። እያንዳንዱ ሀሳብ የሚጣል ሀሳብ የለም የሚባል ፕሮሴስ ነው እኛ ያለን። አንድ የሚጣል ነገር የለም። በሙሉ ተሰብስበው ምናልባት መሰረታዊ ጥያቄዎችን እጅግ መሰረታዊ የሆኑ ጥያቄዎችን ላይ የማያተኩሩ ከሆነ በክልላዊ የሚሆን ከሆነ በክልልም ደረጃ የሚፈታበት መንገድ ምናልባትም ደግሞ አንዳንዶቹ አሁናዊ ወይም ወደፊት ወይም በፊት ከነበሩ ታሪክ ጋር ከትርክ የተያያዘ ከሆነ እንደ ትርክቱ እንደየ ፈርጅ ፈርጁ ተያይዞ አንድ ላይ ተጠናቅሮ ይመለሳል እንጂ አንድም ወደኋላ የሚመለስ የሚቀር ጥያቄ አይኖርም። እዛ ላይ ቃል የምንገባው ነገር። ሌላው እነዚህ ጥያቄዎች መፈጸማቸውን ሀገራዊ ምክክር ይከታተላል። ኮሚሽኑ ዋናው ስራው ስለሆነ፣ ምክንያቱም የህዝብ ድምፅ የእግዜር ድምፅ ለዋል ክቡር ዶክተር ሐዲስ አለማየሁ በወንጀለኛ ዳኛ መጽሐፋቸው ላይ ማየት ይችላላችሁ እዚህ ስትመለሱ። ስለዚህ ይህ ህዝብ ድምፅ የእግዚአብሔር ድምፅ በመንግስትም ተቀባይነት አግኝቶ ስራ ላይ መዋሉን እኛም ፎሎ እናደርጋለን። የተሰጠንንም አንዱ ትልቁ ኃላፊነት እሱ ነው። ካልሆነ መንግስት በራሱ ላይ የሚያመጣው ችግር ሊሆን ስለሚችል፣ ጨው ለራስህ ስትል ጣፍጥ አለዚያ ድንጋይ ነው ብሎ ይወረውረዋል እንዳይባል። የመንግስት የስልጣን ምንጭ ህዝብ ነውና ህዝብን ካልሰማ ደግሞ ያስፈልገኛል ብሎ ተማምኖ ራሱን ተማምኖ ያቋቋመ ራሱ መንግስት ነው። እና እነዚህ መፈጸማቸውን እኛም እንከታተላለን። መንግስትም በክልል ደረጃ ይሁን በሀገር አቀፍ ደረጃ ይሁን አስፈጻሚውም ይሁን ተርጓሚ ህግ አውጭ፣ ሁሉም በዚህ ጉዳይ ላይ እነሱም ትኩረት ሰጥቶ እንደሚሰሩ እኛ ተስፋ እናደርጋለን። አጀንዳ አጀንዳ ተሰብስቦ የሚቀርበት ምን ምክንያት አለ። ግን አንድ መታወቅ ያለበት ነገር ሚሊዮኖች አጀንዳዎች መጡ ማለት ሁሉም የሀገራዊ ምክክር አጀንዳ ይሆናሉ ማለት አይደለም። ይሄ ከወዲሁ መታወቅ አለበት። የሀገራዊ ምክክር ጉባኤ በሚጠራበት ጊዜ የሚነጋገርባቸው አጀንዳዎች ናቸው ተብሎ የሚገመት ከሆነ ሮንግ ነው። ዛት ዝ ሮንግ። በየደረጃው በዞን የሚፈቱ አሉ፣ በክልል የሚፈቱ አሉ፣ በፌዴራል ተቋማት በኩል የሚፈቱ አሉ። እኛ የራሳችን ሜቶዶሎጂ ያለን የቱን አጀንዳ ለማን እንሰጣለን የሚለውን ነገር መጨረሻ ግን መጨረሻ ግን የመጨረሻ አለ አይደለ? ይሄ ሁሉ ሂደት አልፎ የሚቀ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ግን በጣም መሰረታዊ ናቸው። ሀገራዊ መግባባት ለማምጣት የሚያስችሉ እጅግ መሰረታዊ ሀገራዊ ጉዳዮች ናቸው። ዘ ሞስት ፈንደመንታል ናሽናል ኢሹስ ናቸው እዛ ጋር የሚቀርቡት ሀገር እንደ ሀገር እንድትቀጥል የሚያስችሉ አጀንዳዎች ነሱ ማናቸው የሚባለው የሚለውን ነገር ተለይቶ ነው የሚቀረጸው እንጂ አንድ ሺህ አጀንዳዎች ላይ እንናገራለን ማለት አይደለም። አንድ ሺህ አጀንዳ እንግዲህ እስከ ምጻትም የሚያልቅ አይሆንም፣ እና እሱ መታወቅ አለበት። ከዛ ውጭ ግን የሚቀር አጀንዳ የለም የምንለው፣ በየደረጃው መፍትሄ እንዲያገኝ ይደረጋል ነው። የተነሱ አጀንዳዎች ህዝብ ቅሬታዎቼ ናቸው እነዚህ ጉዳዮች ሊታዩልኝ ይገባል ብሉ አምኑ ያቀረባቸው አጀንዳዎች የሚተው አይደሉም። በየደረጃው ምላሽ እያገኙ የሚሄዱ ናቸው ለማለት ነው። ከዚህ በላይ ደግሞ እኛንም በተወሰነ ደረጃ እመኑን። ደግሞ ጊዜው ሳይደርስ ብዙ ማትጠራጠሩ፣ ጊዜው ሲደርስ እናንተ ራሳችሁ ጠያቂዎች ተሆናላችሁ። ይህንን ደግሞ የማስፈጸም የጋራ ነው። እናንተ ራሳችሁን አታውጡ ከዚህ ሂደት you have to እናንተ ጠያቂዎች መሆን አለባችሁ በየጊዜ ምን ደረሰ እኮ ከሚሉት ውስጥ እናንተ በግንባር ቀደምነት ምትመጡ መሆን አለባችሁ ይሄ ጉዳይ ተነስቶ ነበር እንዴት ቀረ ይሄ ሀገራዊ አጀንዳ አይደለም ወይ ብላችሁ እኮ የምትሞግቱ መሆን አለባችሁ ይሄ ሂደት መስመሩን እንዳይስት የማድረግ ትልቅ ኃላፊነት አለባችሁ እናንተ ይሄ ሂደት ግቡን እንዲመታ አገር እንድታርፍ አገር ሰላም እንድትሆን ትውልድ በየሀገሩ ተሰዶ መጫወቻ እንዳይሆን በማድረግ ረገድ የእናንተ አስተዋጽኦ ከፍተኛ ነው። እውነቴን ነው የምላችሁ፣ እና እናንተም ቻለንጅ ልታደርጉ ይገባቸዋል። የኢትዮጵያ ህዝብም ቻለንጅ የሚያደርገው ነው መሆን ያለበት። መንግስት አልፈልግም ቢልስ? ለምንድን ነው አልፈልግም የሚለው? መንግስት እኮ የህዝብ ተጠሪ ነው። መንግስት እኮ አገልጋይ ነው። መንግስት እኮ ሰራተኛ ነው። ህዝብ አሰሪ ነው። የአሰሪና የሰራተኛ ግንኙነት ነው፣ እንደው ቀለል አድርጌ ሳየው ማለት ነው። ሶሻል ኮንትራክት የምንለው እኮ እሱ ነው ማህበራዊ ውልኮ የተዋዋለው መንግስት ህዝብን እንዲመራ እንዲያስተዳድር ማህበራዊ ግዴታ ሲገባ የህዝብን ፍላጎት የህዝብን ሀሳብ እንዲያገለግል ነው እንጂ የራሱን ሀሳብ እንዲያገለግል አይደለም። ህዝብ አምኖበት ይሄ ሊፈጸም ይገባል ብሎ ካቀረበ የመፈጸም ግዴታ አለበት። ይሄን ያላደረገ ቀን ያውሱ ወንድሜ እንዳለው ነው ቅድም እንደገለጸው በራሱ ላይ ነው መዘዝ የሚያመጣው ማለት ነው። በግልጽ ለመናገር በግልጽ ቀጥተኛ በሆነ ቋንቋ ለመናገር በራሱ ላይ ነው መዘዝ የሚያመጣው። ይሄ ጠቃሚ ሂደት ነው። ይሄ ምክክር ያስፈልጋል ለሀገሪቱ ብሎ አምኖ አዋጅ አውጥቶ የምክክር ኮሚሽን ሰይሞ በጀት መድቦ የተለያዩ ሎጂስቲካል የሆኑ ድጋፎችን ሲሰጥ ከርሞ መጨረሻ ላይ ፉርሽ ባትልኝ የሚል ከሆነ ይሄ በጣም በጣም የሚያስተዛዝብ ነው። ደግሞ ለራሱም ጥሩ አይደለም። እና እንደሱ ይሆናል ብለን አንገምት ከወዲሁ።